ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህን መዘከር አለብን። ሰው ዛሬ ሲጨንቀው ሲደብረው፣ ሲከፋው በየመንገዱ እየዘፈነ ይሄዳል። ማጽናኛ ነው። የዘፋኞችን ዘፈን እያነሳ ይዘፍናል። ሂስ ፕራውድ ኦፍ ዘም፣ በእነሱ ደግሞ ኩራት ይሰማዋል። ምንም ሼማ አይዘውም፣ ሀያእም አያደርግም። ምናልባትም ማሻ አላህ ሚለው አይጠፋም። በቃሉ ሐፍዙዋላ የእነንተናን ዘፈን አይ፣ ዘፈን ሐራም ነው ያለው ደግሞ ትንሽ ዝቂልና መንዙማ እያለ ወይ ነሽዳ እያለ በየመንገዱ ይሄዳል። አንተ ደግሞ ከዚህ አልፈ አይ ጌታዬን እየዘከርኩኝ ቢሄድ ይሻለኛል ብለ ብትዘክር አኺራህን ይያስተካከልከ የመንገዱ ይሄዱ መዘከር የአባቶች አባቶች ስራ ሆኗል። እኛ ግን ለምንድን ነው ከዚህ ክሬራቅ ነው ያ ايها الذين አመኑ اذكروا አላህ ذكرا كثيرا يا እናንተ በእኔ ጌትነት ያመናችሁ ባሮቼ ሆይ እኔን በብዙ ማውሳት አውሱኝ፣ እኔን ብዙ ማወደስ አወድሱኝ። አላህን የማይዘክር ምላስ፣ አላህን የማይዘክር ልብ ሀይ አይደለም፣ መይት ነው። እስትክፋርን አሁንም እንልመድ። መደጋገሙ ኸይርን ምክንያቱም ሁላችንም ወንጀለኛ ነን። ተውበት ካላደረግን ምህረት የለንም ማለት ነው። ይሄ አንደኛው ስራችን ነው። ታዲያ የዘንድሮን ረመዳን የለውጥ ወር አድርገን ከተነሳን ከወዲሁ ለረመዳን ምንድን ነው የምንዘጋጀው ከተባለ፣ ይሄ የመጀመሪያው ቋሚ ስራችን መሆን አለበት። ከዛሬ ጀምሮ አናውቅም እኮ ረመዳንን ራሱ እንድረሳ እንድረስ፣ አላህ ያድርሰን። ግን ያው ተስፋ ስላለን ነው በረመዳን ምን አቅደናል፣ ምን ለመስራት ፕሮግራም አውጥተናል። እንደርሳለን የሚል ተስፋ ነው ያለን። ዋስትና ግን የለንም የተጨበጠ ነገር ዛሬ ለማምሸታችን ማን ነው 100% እርግጠኛ ሆኖ የሚምለው? ግን ረጃ ተስፋ አለ። እራት እከሌ ቤት ተጠርተሃል ሲባል ኢንሻአላህ ዛሬ እራት ጥሪ ያለብኝ ይላል። ከእራቱ በፊት አንተ ራስ ለእራት መድረስ አለመድረስ ይህንስ አላህ ነግሮሃል? አታውቅም። ለዚህ ነው ኢንሻአላህ የምንለው። ወላ ተቁለን ለሸይእን ኢኒ ፋዒሉን ዛሊከ ገዳ። ምንም ነገር ቀጠሮ ቢኖርብህ ፕሮግራም ቢኖርብህ ነገ የማደርገው ይሄን ነው ብለህ እንዳትናገር ብሎ አላህ እኔና አንተን በረሱል ሰለላሁ ዐለይሂ ወሰለም በኩል ያናግረናል። ኢላ አንየሻ አላህ አላህ ቢሻው እንጂ በል። ለምን የጊዜ ጌታ አላህ ነው። አንተን አላህ ዛሬ እስከ እሁድ ድረስ መኖርህን ከፈቀደልህ ሰኞ እንድትኖር ፈቅዶልህ ይሁን አይሁን ምንም የምታውቀው ነገር የለም። ከሰኞ ጀምሮ ያለው ህይወትህ ቀብር ውስጥ ነው ካለህስ። ፍቃድ የሱ ብቻ ነው። ያ ከሆነ ተስፋ ያለን ማለት ነው፣ ዋስትና የለንም። በሰላም ያነጋልን ጌታ በሰላም ያስመሸናል፣ ተስፋው አለን። ፈቅዶልን ካመሸን በሰላም ያሳድረናል፣ ተስፋው አለን። ዋስትናው ግን የለንም። የተጨበጠ ነገር የለም። ያ ከሆነ ከወዲሁ ምን ማድረግ አለብን? ተውበትን መዘጋጀት መቻል አለብን። ወደፊት ረመዳን ሲገባ ማለት የለብንም፣ ግድ የለም አላህ አድርሶንም ለረመዳንም ካቆየን በረመዳንም ኢስቲግፋር እናደርጋለን። ከረመዳን በፊትም በተውበት እንቀበለው፣ ከደረስን ካልደረስንም ደግሞ ተውበት አድርገናል ማለት ነው። ዝግጅት ተውበት አሁኑ ሁሉ ነው የሚጀምረው። ማን ያውቃል ከዚህ አዳራሽ ሬሳ ሆነን ብንወጣ መጥፎ መመኘት ጥሩ አይደለም፣ አያደርገው እንላለን እንጂ የሆነ አደጋ ተከስቶ ሁላችንም ጀናዛ ብንሆን ስንዚ ጋር መሆን ያለበት ሁሌም የተውበት ሰዎች መሆን አለብን። ሞትን በተውበት ስታንድ ባይ ሆነን መዘጋጀት አለብን። አንዱ የለው ጦር ይሄ ነው። ሁለተኛ ሌላው ደግሞ ስለ ተውበት ባጭሩ ለነፍሴም ለናንተም ይሄን ካስተላለፉ በረመዳን ወር ውስጥ ዝግጅት ማድረግ ያለብን ደግሞ ሌላው ዚክር ነው። ብዙዎቻችን ዛሬ ከዚክር ርቀናል። የአባቶቻችን አድርገነዋል ሙስባህን ይዞ በየመንገዱ እየሄዱ መዘከር የአባቶች ሥራ ሆነዋል። እኛ ግን ለምንድን ነው ከዚክር የራቅነው? ያ አዩሃ ለዚነ አመኑ እዝኩሩ አላህ ዚክረን ከቲራ ያለው፣ እናንተ በእኔ ጌትነት ያመናችሁ ባሮቼ ሆይ እኔን በብዙ ማውሳት አውሱኝ፣ እኔን ብዙ ማወደስ አወድሱኝ። ወሰቢሑ ቡኩረተ ወአሲላ በንጋቱን ክፍል በምሽቱን ክፍል ሱብሃነከ ያ ረብ እያላችሁ ያላቹ ከጎደሎ ባህሪያት የማይገባኝ ምሉእነት የኔ ባህሪ መሆኑን በመግለጽ እኔን ተስቢህ አድርጉኝ እያለ አላህ ያዘናል። የዚክር ሰዎች መሆን አለብን ነው እውነተኛ ሙስሊሞች ቀልባቸው ሐይ ነው የሚባለው ሲዘክሩ ነው። አላህን የማይዘክር ምላስ

አላህን እንዴት እንረሳዋለን? መዘከር አለብን። ብዙ አይነት ዚክሮች አሉ። ለረመዳን ፕሮግራም እና እቅድ ማውጣት አለብን። ቁርአንን አንድ ጊዜ ሁለት ጊዜ ሶስት ጊዜ ከዛም በላይ ለማፍተም እቅድ እንደምንይዘው ሁላ ዚክርም ቦታ ሊኖረው ይገባል። አፍደሉ ዚክር ቂራአቱን ቁርአን ነው። ነገር ግን ከዛም በተጨማሪ ሌሎች ዚክሮች አሉ። ለነሱ ፕሮግራም ማውጣት መቻል አለብን። የዚክር ሰዓት፣ አላህን መዘከር አለብን። ሰው ዛሬ ሲጨንቀው፣ ሲደብረው፣ ሲከፋው በየመንገዱ እየዘፈነ ይሄዳል። ማጽናኛ ነው። የዘፋኞችን ዘፈን እያነሳ ይዘፍናል። ሂስ ፕራውድ ኦፍ ዘም በእነሱ ደግሞ ኩራት ይሰማዋል። ምንም ሼም አይዘው ሀያእም አያደርግም። ምናልባትም ማሻ አላህ የሚለው አይጠፋም። በቃሉ ሐፍዘሁላህ የእነንተናን ዘፈን አይ፣ ዘፈን ሐራም ነው ያለው ደግሞ ትንሽ ዝቂልና መንዙማ እያለ ወይ ነሽዳ እያለ በየመንገዱ ይሄዳል። አንተ ደግሞ ከዚህ አልፈ አይ፣ ጌታዬን እየዘከርኩኝ ብሄድ ይሻለኛል ብለህ ብትዘክር አኺራህን እያስተካከልክ ነው። በተለይ አንዳንድ አንድ ዚክሮች ለመላስ የቀለሉ፣ አላህ ዘንድ እጅግ የተወደዱ፣ በሚዛን ግን እጅግ ታላላቅ የሆነዋሉ ረሱል ለወሰለም ከሊመታኒ ይላሉ። ሁለት ቃል ብቻ ናቸው ይላሉ። ስንናገረው ሁለት ቃል ናቸው ከፊፈታኒ ላ ሊሳን፣ ለመላስ በጣም የቀለሉ ሐቢበታኒ ላራማን አራማን ዘንድ እጅግ በጣም የተወደዱ አላም ሚወዳቸው

አምስት ሰዓት አምስት ደቂቃ ትክክል ሶስት ሴኮንድ ከሆነ አንዱ የሚፈጀው በመቶ ካባዛ ነው፣ ሶስት መቶ ሰከንድ ነው። ወደ ደቂቃ ከቀየር ነው ደግሞ ስንት ነው? አንድ ደቂቃ 60 ሰከንድ ስለሆነ 300 ሰከንድ አምስት ደቂቃ ይሆናል። አምስት ደቂቃ ብቻ ምናልባት ከዚህ አዳራሽ ወጣን ወደ አቆምኖ መኪና ወይ ወደ ካፌ ወይ ወደ ቤት ስንሄድ አምስት አስር ደቂቃ ሊሆን ይችላል። ሰውየው ሱብሃንአላሂ ወቢሐምዲሂ ሱብሃንአላሂ አልዓዚም እያለ እየዘከረ ከወጣ ምን ያገኛል? አላሁ ረሱላሁ ሰለላሁ ዐለይሂ ወሰለም ሑጠት ዐንሁ ኸጣያ ኃጢአቶቹ ከሱ ላይ ይሰረዛሉ

ተርቲብ የለውም አራቱ ዚክር ብቻ መገኘት ነው። አልሐምዱ ልላህ ላኢላሃ ኢላ ላህ ሱብሐንላህ ወላሁ አክበር ብሎም ማለት ይችላል። እነዚህን ዚክር የሚል ሰው አላህ ዘንድ ደረጃው ምን ያህል ከፍ እንደሚል፣ ኃጢአቱ ምን ያህል እንደሚሰረዝ በብዙ ሀዲሶች ተነግሮናል። እንደውም የሚገርመው በዚህ ምድር ላይ ተወዳጅ የሆኑ ንግግሮች ከተባሉት አንዱ ይሄ ነው። እንደዚህ አይነት ንግግር ምንም ደስ የሚል ነገር የለም? አላህ ዘንድ። ስለዚህ የዚክር ሰዎች መሆን አለብን። እምንጠፋው ራሱ በምላሳችን አይደለም። እንደ ሰሃብዩ መጥቶ ጀነት የሚያስገባኝ ከጀሀንም የሚያርቀኝን ሥራ ንገሩኝ ሲላቸው ረሱል ሰለላሁ ዐለይሂ ወሰለም ለቀድ ሰአልተ ዐን ዐዚም አሉት። ያነሳኸው ጥያቄ ጉዳዩ እጅግ ታላቁን ነገር ነው አሉት። የሚገባውን መጠየቅ ያለበት የጠየቀው ጀነት ከመግባትና ከጀሃነም እሳት ከመዳን የበለጠ ምን አለና? ከዛ በኋላ ዘረዘሩለት። አላህን ሳታጋራበት ትገዛዋለህ፣ ሰላትን ትሰግዳለህ፣ ዘካ ትሰጣለህ፣ እንዲህ እን እንዲህ ብለው መጨረሻ ላይ ምን አሉት? እነዚህን ሁሉ የሚሰበስባቸውን ጠቅላይ ምን እንደሆነ አልነግርህም አሉት። እንዴት አይንገሩኝ እንጂ ሲል فاخذ بلسان نفسه የራሳቸውን ምላስ አውጥተው ያዙና ይሄን ምላስህን ያዝ ቆጥ አሉት። እንዴ በምንናገረውም እንያዛለን ያዛለን እንዴ ሲላቸው ተኪለት ከኡሙክ እናት ትጣ فهل <سؤال> يكون الناس على ሰዎች በአፍንጫቸው በአፍጢማቸው የተደፉ ሆነው እሳት ላይ የሚወረወሩት ኢላ ሐሳኢዱ አልሲነት ይሄ ምላሳቸው የቀጠፈው የሰበሰበው እንጂ ሌላ ምን ሆኖ ነው? እንዴት ይሄን ታጣለ አሉት። ስለዚህ ምላስን የሚያመጣው ጣጣ ለጥፋት የሚዳርገን ከሆነ እኛ ግን ወደ ዚክር መቀየር እንችላለን። የሚዋሸው ሐሜተኛው እንደዚሁም የሚራገመው መጥፎ የሚናገረውን መላሳችን ዛኪር ማድረግ እንችላለን። አላህን እንዲዘክር፣ ሰዎችን በመልካም እንዲያዝ፣ በመጥፎ እንዲከለክል፣ እውነት እንዲያወራ ማድረግ እንችላለን። ምርጫው የእኛ ነው። ተውፊቁ ከአላህ ዘንድ ነው። ያ ከሆነ ዚክር ፕሮግራም ሊኖረን ይገባል። ረመዳን ላይ እንዴት አድርገን ጌታችንን በህይወት ካቆየን መዘከር አለብን። በተለይ በተለይ የጠዋት የማታ ዚክሮች አሉ። ሒስኑል ሙስሊም ኪታብ አለ። መሐፈዝ እንኳ በቃል ካልቻለን ከኪታቡ ላይ እያየን ጠዋትና ማታ በቀኑ ክፍለ ጊዜ የሚዘከሩ ዚክሮችን ሁላችንም ልንሳተፍበት ይገባል። የአኼራ ሰዎች ነን፣ ተጓዦች ነን። ምንም ሊያሳፍረን አይገባም። እስኪሉ አሉት። ምክንያቱም ዛሬ አበደ የምንለው በመንገድ ላይ ምን አይነት ሰው ነው? እንደ በፊት በጨርቅ አይደለም፣ ምናልባት የድህነትን መገለጫ ሊሆን ይችላል። ብቻውን እያወራ እየለፈለፈ መሄድ፣ ሰው ከሩቁ ስናይ ወይኔ የታመመ እንላለን። ጠጋ ብለን እንኳን አላጣራንም፣ ግን ፈረንጆች ጋር ግን በመሳሱና ሆኗል። እብዶ ነው እንኳን አይደለም። የቢሮ ስራቸውን ፕሮግራማቸውን እያወሩ ነው የሚሄዱት ምን ማድረግ እንዳለብኝ አሁን ከዚህ በኋላ እነ እንትና ጋር አውቀጠው አለኝ ደግሞ ቅድም ያልሰራሁት የሆነ ነገር አለ ለሌላው ነፃ ነው ለምን ነጮች ስለሆኑ የገባቸው የሰለጠኑ ናቸው ይባላል አበዱ አይባልም ፕሮግራማቸውን እየዘረዘሩ እየለፈለፉ ይላል አንተስ እየዘከርካት ይልም በየመንገዱ አንገትህ እንደፋ አድርገህ ሱብሃንአላሂ ወቢሐምዲሂ ሱብሃንአላሂ አልዓዚም ሱብሃንአላሂ ወቢሐምዲሂ ሱብሃንአላሂ አልዓዚም ሱብሃንአላሂ ወቢሐምዲሂ ሱብሃንአላሂ አልዓዚም ሌላውንም ዚክር የምትፈልገው አጃ እስክትደርስ ድረስ መንገዱን ለምን እንደሆነ ነው በዚክር እኛ ጋር እያነበብን ነው የምንሄደው። ሥራ ፈተናላ የተጻፈ ነገር ትላንት ያየነውንም ደግመን እናነበዋለን። ዚክር ግን ጥቅም አለው። ቢስሚላህ ብለን ከጀመረ ትንሽ ቀን ይሆናል፣ ምናልባት አልባት መስዋዕትነት የሚጠይቀው ከዛ በኋላ መላሳችን ላይ ይለምድና ከቤትህም ስትወጣ፣ ወደ ቤትህም ስትገባ አትለኝም ወይ? ብሎ ራሱ ያስታውሳል። ይሄ ደግሞ አዳ ነው። በሞባይላችን ትምህርት አንወስድም እንዴ? ለምንድን ነው ከደጅ ስትወጣ ጥለኸው የወጣሁ ሞባይል ገና በር ላይ እያለ፣ እንዴ፣ ምንድን ነው? ቅር ቅር አለኝ። አዎ፣ ሞባይል ረስቼ ነበር ይላል። አስለምዱ። አላህ ሁሌ ሚያዝ እጅ የለመደውን ኪሴ የለመደውን ነገር ያጣ ጊዜ የሆነ ነገር እንዳጎልደን ራሱ ሚነግረህ ከሆነ ሙበርመጅ የሆነ ነገር ከሆነ ዚክርንም በምላሱ የለመደ ሰው አንድ ቀን እንኳ ትቶ ቢወጣ እዛው ያስታውሰዋል። ምን ነው ዛሬ ረሳኝ፣ አትዘክረኝም ወይ? ያ ከሆነ እኛም ዛኪሮች መሆኑን ከፈለግን አላህ ይወፍቀን ብቻ ሳይሆን እንዲወፍቀን ሰበቡንም ማድረግ አለብን። ጥረት እናድርግ። አላህ ዘክሩኝ ያለው ታዲያ ለምንድን ነው? ከጀሃነም እሳት የምንድንበትም ሌላው ጋሻችን የዚክር ሰው መሆን አለብን። እንቀየር። በረመዳን ግልጽ ነው። ሶስተኛው አሁንም ብዙዎቻችን የዘነጋ ነው። በችግር ወቅት እንጂ ከናካቴው አናስታውሰው። ትልቁ ፕሮግራም ዱዓ ላይ ማተኮር መቻል አለብኝ። ዘንግተናዋል። ዱዓ የሚባለውን ነገር ተስፋ ቆርጠናል መሰለኝ። ሰኞ ማክሰኞ፣ ሮቤው አላህን ለምኜው ነበር መልሱን ሐሙስና ዓርብ ጠበቅኩኝ፣ አልሰጠኝም አይነት ነገር። የብዙዎቻችን ችግር ይሄ ነው በዱዓ ላይ። በአሁኑ ሰዓት ብዙዎቹ የሚታዩት ወይ የታመሙ ጊዜ ነው፣ ወይ የሆነ አደጋ አካባቢያቸው ላይ ሲያንዣብብ አላህ ከዛ ነገር በላ እንዲያወጣቸው የዛን ልጅ ያቸውን ቋሚ ስራቸው የሚያደርጉት ግን ጥቂቶች አላህ የወፈቃቸው ናቸው። ዱዓ ግን የዱንያም የአኺራም ብቸኛ መፍትሄ ሆኖ ሳለ በራሱ ዒባዳ ነው ተብሏል። አዱዓኡ ሁወል ዒባዳ። ምን ማለት ነው? አላህን የለመነ ሰው እጁን ከፍ አድርጎ አላህን የጠየቀ ሰው ሐታ የጠየቀውን ነገር ባያገኝ እንኳን ዱዓ በማድረጉ ብቻ አጅር ይጻፍለታል እንደ ኢባዳ ሆኖ። ሰሐባዎች አንድ ጊዜ ረሱላህ ሰለላሁ ዐለይሂ ወሰለም ዘንድ መጥተው ጥሩ ጥያቄ ጠይቀዋል። ግልጾች ነበሩና ማለና ነድዑ ወላ ዩስተጃቡ ለና አሉ። በግልጽ ቋንቋን የጠየቁት ምንድነው? ዱዓ እናረጋለን ግን ምላሽ አላገኘንም አሉ። መፍትሄው ዛሬ ብዙዎቻችንም ጥያቄ ይሄ ነው። አንዱ ስለ አላህ ያለን ግንዛቤ የተሳሳተው ምንድነው? አላህ የለመነውን ነገር ራሱን ካልሰጠን ዱዓችንን እንዳልሰማን አድርገን የመቁጠር አባዜ ነው ሀብት ለምነነው ነበር ግን ዛሬም ከድህነት አለም አልወጣን ነው። ጤናን ለምነነው ነበር ግን አሁንም በበሽታ እየማቀቅን ነው አላህን ሰላም ለምነነው ነበር ግን አሁን ያለነው በምንድን ነው ረብሻ ጦርነት በበዛበት አካባቢ ነው ጌታዬ ዱዓዬን አልሰማኝም ትልቁ ስህተት አልሰማኝም የሚለው ላይ ነው ላይሰማ እሺ ላይል እንዴት ለምኑኛል አለ አላህ ወቃለ ረቡኩም ድዑኒ አስተጂብ ለኩም ነው ያለው። ለምኑኝ እኔን ብቻ ጥሩ፣ እሺ እላችኋለሁ አለ። ነገር ግን የእሳት ነው፣ ምንድነው ሀታ ዱዓው መስፈርቱ ተሟልቶ በአግባቡ አድርገን እንኳ ከሆነ መልስ የሚመጣበት መንገድን ነው የሳት ነው። አላህ ለባሮቹ ምላሽን የሚሰጠው በአንድ ዓይነት መንገድ ብቻ አይደለም። ጤናን ለለመነው ጤና በመስጠት ብር ለለመነው ብር በመስጠት አይደለም። ይሄ ከመልሶቹ አንዱ መንገድ ብቻ ነው። መልስ ግን በብዙ መንገድ ይሰጣል። ሰሐባዎችም ያንን ስላላወቁ ነው። ለምንድን ነው ዱዓ እናደርጋለን ወላ ይስተጃቡ ለና እሺ አንባልም። ረሱል ሰለላሁ አለይሂ ወሰለም መልሱ ሲሰጡ ግን ምን አሉ? አላህን በኃጢአት አግዘን ብላችሁ ወይ በዝምድና መቁረጥ ተባበረን ብላችሁ እስካልጠየቃችሁት ድረስ በመልካም ነገር ላይ በፍጹም እምቢ አይላችሁም ከሦስቱ አንዱን አድርጎላችሁ ቢሆን እንጂ አሉ። መንገዱ ብዙ መሆኑን ነው አሁን ሊጠቆም የፈለጉት። ኢማ አንቱ አጀለ ለኩም ዳዕዋቱ ልመናችሁ በፍጥነት ይሳካና የፈለጋችሁትን ነገር ታገኛላችሁ አሉ። ይሄ ብዙ ሰው የሚያውቀው የዱዓ መቅቡል መሆን አንደኛው መንገድ ነው፣ የጠየቀውን ማግኘት። ካልሆነስ አላህም ቢብሏል ማለት አይደለም። ወኢማ አን ትስረፈ አንኩም ሱ ቢሚስሊሃ ካልሆነ ደግሞ የጠየቃችሁትን ነገር ሳይሆን አላህ ቢሰጣችሁ ባረጋችሁት ዱዓ ልክ ከእናንተ ላይ ብዙ መጥፎን በላ ያነሳላችኋል። በጤና ያለኸው እስካሁን በየቦታው የሚሰሙ መጥፎ ዜናዎች አንተ ሕይወት ውስጥ ያልተከሰቱት ትላንት ያረከው የዱዓ ሰበብ ሊሆን ይችላል። መጥፎ ነገርን በምትቁ አላህ ካንተ ላይ እያስወገደ ከብዙ በላ ከመከራ እየጠበቀህ ነው። የዱዓ ውጤት የግድ የለመንቁትን ለምን አላገኘሁም? አትበል። ካልሆነስ ሦስተኛው ለነገ ለአኼራችሁ በመልካም ስራ ሚዛናችሁ ላይ ባደረጋችሁት ዱዓ ልክ እጥፍ ድርብ አድርጎ አስቀምጦላችሁ ይሆናል እንጂ እምቢ የሚባል ነገር አላህ ዘንድ የለም። ምን ከብዶት ነው እምቢ የሚለው? ምን አቅቶት? እንደ ሁሉ ነገር ይቅርና ያ ረቢን አንተን እምጠይቅህ ለዚህ ጥያቄም ሆነ ለመልሱ ተገቢ ባልሆንም፣ አንተግን አንተ ግን ሰጪነህና የነገውን የአኼራውን ጀነት ከነስምንቱም በሩ። ሁልፉን ለኔ ለግሌ እንድታስረከበኝ ፈልጋለሁ። እንት አላበዛሁም፣ እንደ ይላል አንድ ያቀተዋል? እንዴ አላህ ላድርገው ቢል ለያንዳንዱ ሰው ኢነማ አምሩሁ በይለል ካፊ ወኑን ሁን ካለ በካፍና በኑን መሃል ወዲያው የሚፈጸም ጌታ ነው። ተዛሱ ግን እናንተ መልሱ የሚመጣበትን መንገድ ስላልተረዳችሁ ነው ብሎ ሶስቱን ሲያስረዷቸው ወዲያው ሰሃቦች ምን አሉ? ኢዘን ንክፍራሉ ጉዳዩ እንደዚያማ ከሆነ ወይም እንፈልገውን እናገኛለን፣ ካልሆነ በምትኩ ከብዙ መጥፎ ነገር ልንጠበቅ ነው፣ ካልሆነ በአኼራ አጥፍ ድርብ ሆኖ የዱዓ ውጤት በሐሰናት በመልካም ሥራችን ላይ የምናገኘው ከሆነ ለምን አናበዛም ሲሉ፣ ቃለ ላሁ አክፈር አብዙዋ፣ አላህም የበለጠ በመመንዳት ከናንተ የበዛ ጌታ ነው። ኢናላ ላ ሀታ ተመልሙ እናንተ ራሳችሁ ተሰላችታችሁ በቃም እስክትሉ አላህ የሚሰላች ጌታ አይደለም። ምንም ቢጠየቅ መልሱ አንድ ነዋ። ሙሳ ዓለይሂ ሰላም ወደ ፊርዐውን በተላከ ጊዜ ወደ ፊርዓውን የሚላክበት ጉዳይ ስኬታማ እንዲሆን ብዙ ነገር አልነበር እንዲ አላህ የጠየቀው። ሱረቱ ሹዐራ ላይ መሰለኝ ስታነቡት ወደ ታች ጠየቀ ጠየቀ ጠየቀ ጠየቀ። ጌታችን አላህ ግን አጠር ባለ መልኩ መልስ ሰጠው ቀድኡቲተ ሱኡለከ ያ ሙሳ፣ ሙሳ ሆይ የጠየካቸው ሁሉ ተሰጥቷል። ባጭ አላህ አይሰለችም። ሚሊዮን ጥያቄ የምንጠይቀው ጠይቀው አበዛንብህ ጌታችን የምንለው አይደለም። ይልቁኑ የሚወደን አምላክ ነው። በየጊዜው ካልተሰላቸን በቀር እሱም ይሰላች አይደለም። ያ ከሆነ ዱዓ ላይ ለምንድን ነው ማን በረታው? ዛሬ ምንም ችግር የለብንም ማለት ነው። ስለ አህዋላችን ስለ ዱኒያችን፣ ስለ ዲናችን፣ ስለ ሀገሪቱ፣ ስለ ቀብር ህይወት፣ ስለ አኺራ፣ ስለ ወንድም እህቶቻችን፣ ስለ ስንት ነገር ዱዓ ያስፈልገናል። ፕሮግራም ማውጣት አለብን፣ ለነፍስያ ብቻ ሳይሆን ለኡማው ዛሬ ሙስሊሙ ኡማ በውርደት ላይ ነው ያለው። የበላይነቱን ዒዛ ዋጥቷል። አንድነቱ ተፈረካክሷል። በጀማዓ ተበታትኗል። ወደዚህ ጉዳይ የሚመልሱን መሪዎችን፣ አላህና አኼራን የሚፈልጉ እውነተኛ ዑለማዎችን አላህ እንዲያስነሳቸው፣ የተኙትንም እንዲያነቃቸው፣ እኛም በእነሱ ስር ሆነን ታዛዥ ሆነን ለኢስላም አንዱ ሆነን እንድንለፋ ከልብ ዱዓ ያስፈልገናል። ዱዓ እናድርግ ከተባለ ሰበቦቹ ብዙ ናቸው። ግን ራሳችንንም ጭምር ይዘረጋልን። እንኳን ለሌላው ልናረግ ስለ ራሳችን ዱዓ አናረግም። በዱዓ ጉዳይ ላይ መበርታት አለብን። የዱንያውም የአኼራውም ችግር በዱዓ ነውና የሚፈታው ማለት ነው። የነቢያቶች ሁሉ ዒባዳ ነው። ከዱዓ የቦዘነ ማንም የለም። ይልቁኑ ኢነልለዚና ይስተክብሩና አን ዒባደቲና ያለው ዱዓ ራሱ ዒባዳ ነውና፣ እኔን ከመለመንም ሆነ ከመገዛት የሚኮሩ ሰዎች ሰየድ ሁሉነ ጀሃነመ ዳኺሪ ጀሃነምን ተወራጅ ሆነው በአፍጢማቸው ተደፍተው ይገባሉ ነው ያለው። ሰብስክራይብ በማድረግ ቤተሰብ ይሁኑ።